ነጸብራቅ አንድ መጽሐፍ ቅዱስ ከአንድ ሁለት ይሻላል የሚለው ለምንድን ነው? ሁለት ተባብሮ መስራት ለጉልበታችን የተሻለ ውጤት የሚያመጣው እንዴት ነው? ሶስት አንድ ሰው ሲወድቅ መርዳት ማለት ምን ማለት ነው? አራት በህይወት ጉዞ ውስጥ ብቻውን መሄድ አደገኛ የሆነው ለምንድን ነው? አምስት ወዳጅነት በብርድ ወይም በአስቸጋሪ ጊዜያት መጽናኛ የሚሰጠው እንዴት ነው? ስድስት? ከሌሎች ጋር በመራመድ ምን አይነት ጥንካሬ ይገኛል? 7. የሶስት ክሮች ገመድ በቀላሉ የማይበጠስ ለምንድን ነው? 8. እነዚህ ጥቅሶች በትዳር፣ በጓደኝነት ወይም በቤተ ክርስቲያን ህይወት ላይ እንዴት ይሰራሉ? ዘጠኝ ይህ ክፍል ስለ አንድነትና ስለ ቡድን ሥራ ምን ያስተምረናል? 10. ሌሎችን ከፍ የምናደርግ ወዳጅ መሆን የምንችለው እንዴት ነው? አስራ አንድ አማኞች በፍቅር አብረው ሲሄዱ በመንፈሳዊ ምን ይሆናል? አስራ ሁለት ኢየሱስን በሕይወታችን ውስጥ ሦስተኛው ገመድ እንዲሆን ልንጋብዘው የምንችለው እንዴት ነው? መክብብ አራት ዘጠኝ እስከ አስራ ሁለት ለሥራቸው መልካም ውጤት ስለሚያገኙ ከአንድ ሁለት መሆን ይሻላል። አንዱ ቢወድቅ ባልንጀራው ደግፎ ያነሳዋል ቢወድቅ የሚያነሳው ረዳት የሌለው ግን እንዴት አሳዛኝ ነው! ደግሞም ሁለቱ አብረው ቢተኙ ይሞቃቸዋል። ነገር ግን አንዱ ብቻውን እንዴት ሊሞቀው ይችላል? አንድ ሰው ብቸኛውን ቢያጠቃውን ሁለት ከሆኑ ይመክቱታል። በሶስት የተገመደ ገመድም ቶሎ አይበጠስም። እንጸልይ። ጌታ እግዚአብሔር ሆይ ስለ ጓደኝነት ስጦታ አመሰግንሃለሁ። ከአንድ ሁለት ይሻላል ብለሃል፣ እኔም አምናለው። ከሚያበረታቱኝና ከሚያበረታቱኝ ጋር እንድሄድ እርዳኝ። ሌሎች ሲወድቁ የሚያነሳ ታማኝ ጓደኛ እንድሆን አስተምረኝ። በህይወት ውስጥ ብቻዬን ከመሄድ አደጋዎች ጠብቀኝ። በሌሎች ኅብረት ውስጥ መጽናኛ እና ሙቀት እንዳገኝ ፍቀድልኝ። በእውነትህ ከሚመላለሱ ጋር ልቤን እሰር። በችግር ጊዜ እንዳላኮራ ወይም ራሴን እንዳላገለል እርዳኝ። ግንኙነቶቼን በፍቅር፣ በትዕግሥትና በመረዳት አጠናክሩ። እንደ ሶስት ክሮች ጠንካራና የማይሰበር ገመድ እንሁን። እኔ ያለኝ ግንኙነት ሁሉ ኢየሱስ ሁል ጊዜ ማዕከል ይሁን። በአንድነትና በፍቅር በአንድነት ክብርህን እናንጸባርቅ።